ና ብሎ ሲጠራኝ፣ እኔም ማነው ብዬ እየሮጥኩኝ ወጣሁ አቤት አቤት ብዬ፣ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ዞሬ ተዟዙሬ ዞሬ ተዟዙሬ ጠሬን ፈለግኩት። ጠሬን ፍለጋ እንዲሁ እየባዘንኩ በቀኝ ድምፅ እያሰማኝ ወደ ግራ እየሄደ ከፊት ነኝ ብሎ ወደኋላ ኋላ እየሄደ አረማን ነው እያልኩ እኔም ስሽከረከር እየሳቀ ሮጠ ኑሮ ነኝ እያለ ሳንኳኳ ነበር። ከደጃፍ ላይ ቆሜ እንደ ትናንትና በሩን ደጋግሜ ደግሜ ደግሜ እጄክ እንደ ብርቱ የተዘጋውን በር ማንኳኳቱን ያዘ። በማንኪያካት ሳቢያ ሰው ይመጣል ብሎ እጄ ደነዘዘ። አቤት የሚል ጠፋ። ደርሶ በር ካፋች ቀራው። ከሜዳ ላይ ዝለግ ላለ ጊዜ ደረት እንደደቃች አንኳኩ ይከፈታል ነበር ቅዱስ ቃሉ ሲገባኝ ጊዜ ግን ሲገባኝ ጊዜ ግን ቅሉ በር በብሔር ሆኖ መግባት አይቻልም ካልተመሳሰሉ። ነገሩን ላብራራው ላስረዳቸው ብዬ ነገሩን ላብራራው ላስረዳቸው ብዬ ስገልጽ ላስረዳ ስደጋግሙዬ ብናገር ብናገር ምንም አይገባቸው። የእውቀት ብልጭታ ግን አይታይ ካናቸው። ዛሬስ ብለው ብለው ቀልድ እየታያቸው ይስቁብ ጀመር እብድ መስያቸው። እሺ፣ በቃ በቃ በቃኝ፣ ሰው ነገር ታዝቦ ማለፍ ነው፣ ምንም አልናገር። ዩኒቨርሲቲ የላኩት ልጄ ልጅ ሀገሩን አምኜ ምንም አይቸገር፣ ወገኑ ነው ብዬ ተደበደባሉኝ። እንደው እንደዋዛ ሊሞትብሽ ነው የሚል መርዶ ሰው መርዶ አርጀውን በዛ። ምን ነው ሆዴም ባባ አንገቴ ሳሳብኝ፣ ያጠባው ጡቴን ክፉ ጦር ወጋብኝ። የምሰማው ነገር ገዳይ መርዝ ሆነብኝ። ፍርሃት ፍርሃት አለኝ ለመማር እንደወጣ ልጅም እንዳይቀርብኝ። በልቤ ያደገው በጭስ ውስጥ በልቤ ያደገው በጭስ ውስጥ አልቅሼ ባነባው እምባ እንጀራ ጋግሬ ቆጮውን ጠፍጥፌ ጥቶችን ሳጠባ ነበር መጽናኛዬ የአይኖች ማረፊያ። አይኑም እስኪቀላ በኩራ ዛምብቦ ግቢም እስኪገባ ገባ ታዲያ ዛሬ ግና ያለኝን ቋጥሬ ከሌለኝ ቆጥሬ ስሜ የሸኛሁት ልጄ ድግሪ ጭናል ብዬ ሀገሩን አምኜ ወገኑ ነው ብዬ ተደበደባሉኝ፣ ተደበደባሉኝ እንደው እንደ ዋዛ፣ ሊሞት ነው የሚል ሰው ባለመርዶ በዛ። እኔን ይደብድቡኝ ይሁን ለእኔ እናትህ እኔን ከርታታዬ፣ እኔ ልሙትልህ ልጄ ላንተስ ሳይሆን እኮ እንዴት ተደርጎ ምንሳ ጠፋና ምስጊን ዳሃው ልጄ ወዶ ባልመረጠው በብሔር ይቀጣ፣ ምን አይነት ጭካኔ ጊዜ አመጣው ጣጣ። ለትምህርት የሄደ ሄደ ህይወቱን የሚያጣ እኔስ አልችለውም የሃዘኑን ነገር። ሌላ ባዕድ ሲሆን በወገን ሲገፋ ሰው በራሱ ሀገር። ቤቴም የክራይናት ከወር ደመወዜ ላይ በወር የምታስከፍል እኔ ስደተኛ በገዛ ሀገሬ ለገዛ ወገኔ ለቤት የምከፍል ይኸው በኑሯችን ቤቴን አላምናትም እርሷም አታምነኝም። አብረን እንኑር እንጂ በየኔ ስሜቴ ከቶ አንገናኝም። በእርሷ አልፈርድባትም ድሮ ስደተኛን ማናምኖ ያኖራል። በእኔም አትፍረዱ የራስ ያልሆነም ቤት ማናምኖ ይኖራል። ይህን እናውቃለን ፈጽሞ እንደማንችል መኖር ተለያይቶ። እንዴትስ ይኖራል ሰው ቤት አልባ ሆኖ ሰውም መኖር ያጥቶ። ዘመናችን ይህ ነው አብረው እየኖሩ አለመተማመን ቆይ ግን ምን ነክቶን ነው መለያየት ማንችል? አብሮነት ያምመን። ሄደዋል ሊሉናል ርቀዋል ሊሉናል። ከየት እንደመጣን፣ እንዴት እንደመጣን፣ ለምን እንደመጣን አንዱን የማያውቁ በዱቤ ጠጥተው በዱቤ እየሳቁ ሄደዋል ርቀዋል ሊሉናል። ተበታትኖ ቀሮ ንፋስ እንደመታው የቀትር ደመና በቃ በቃ አይመለሱም። ከእጇ አፈት ልኮ ነው እወንዝ እንደገባ ሙልቅሊቅ ሳሙና እኛ ግን እኛ ነን። ግን ብንወድቅም አንወድቅም፣ ደሞን እነሳለን። ብንጠፋም፣ አንጠፋም እንመለሳለን። ጉዙፍ ነው ሁልማችን፣ ሩቅ ነው ግባችን። ገና ገና ገና ተራራ እንዳለን፣ ሰማይ እንቀዳለን። ደመና ላይ ቆመን ለእግዚአብሔር እንሰግዳለን። ለሞት የሚያጓጓ ዓለምን የሚያስንቅ ታምር ቢከሰትም ኖረን ሳንጨርስ ግን እኛ እንዲሁ አንሞትም። ብንወድቅም፣ አንወድቅም ደሞን እነሳለን። ብንጠፋም አንጠፋም እንመለሳለን። ከሰማይ አንስተን ያቺ ውብ ጨረቃ በእጃችን የያዝናት መስታወት አርገናት እያንጎራጎርን የፉጨት ሙዚቃ ጥርሳችንን ፍቀን ፀጉራችን ሰብቀን ለጉር ተሽ ሞልሙነን ጠግበን ስናበቃ በአየር ግድግዳ ላይ ግዙፍ ሚስማር ተክለን ከጎጃችን አናት እንሰቅላታለን እኛም እንሰቅላለን። ለምን የሚያጓጓ ዓለምን የሚያስነቅ ታምር ቢከሰትም ኑሮን ሳንጨርስ ግን እኛ እንዲሁ አንሞትም። ሰማይ ነው ሁልማችን፣ ትልቅ ነው ግባችን። በምታት አንሳር ምድር ሆድ ገብተን አንጀቷን ፍምሳት እንደርጎ ጠጥተን ገሞራ እንሆናለን ወደ ላይ የሚፈስ ፀሐይ በተራዋ እስኪያልፍባት ድረስ ግዙፍ ነው ሁልማችን። ግዙፍ ነው ህልማችን፣ ሩቅ ነው ግባችን። ዓለምን የሚያስንቅ ታምር ቢከሰትም ኖረን ሳንጨርስ እኛ እንዲሁ አንሞትም። አንከሽፍም በፍላሽ እባብ እንሆናለን። አለን ወድቀን አፈር ብንቅምም እንጂ እንደ ጫማ ሶል ተሸርፈን አናልቅም። ገና ገናም እንገናለን ያኮረፉን ገጾች በጥበብ ሰርስረን የተቋጠረውን ግምጃውን ተርትረን በሳቅ ሲሸነፉ በሾህ ዳብሰናቸው ድድ እናሱ ባለን ጥርስ ለሌላቸው። ገና ገና ገናን ገናም እናድጋለን እንደ ቅባ ቅዱስ በቀለም አጥቅሰን ሙት እናነሳለን በብር በትረን ሆኖም በባህሩ ሌላም እንገምሳለን እንኮረኩማለን ጠግቦ ያለን ቀና ክንድና ሱባለን ወድቆ ላልተጽናና፣ ለተራበው ስንዴ፣ ለተራበው ስንዴ፣ ለተጠማው ቦርዴ፣ ለበረደው ጋቢ፣ ለደከመው ወንበር፣ ለጀገነው መንበር፣ ለሁሉም እንደ ፍላጎቱ እንዳሻው፣ እንደፍላጎቱ አዳርሰን አብቃቅተን ልክ እንደ ስሜቱ እንጽፈለታለን እንጽፋለን ገና እንወድቃለን ብለን ገነን ሳናስብም እንገጥማለን ገና ኩነን የውን ፈርተን እጅ ሳንሰበስ እጅን ሳንሰበስብ፣ እንጽፋለን ገና እንገጥማለን ገና እንስላለን ገና የሄድን ቢመስለንም የራቅን ቢመስለንም ወድቀን አንወድቅም፣ ደግሞ እንነሳለን። ጠፍተንም አንቀርም፣ እንመለሳለን። ለሞት የሚያጓጓ ዓለምን የሚያስንቅ ታምር ቢከሰትም ኖረን ሳንጨርስ እኛ እንዲሁ አንሞትም። ጉስፍ ነው ህልማችን፣ ሩቅ ነው ግባችን። ምን አቅም አለኝና ከማሳ ዘር ልምረጥ? ምን ጉልበትስ ምን ጉልበትስ ኖሮኝ ከተከለከለው ካንተው ችግኝ ከተከለከለው ሌላ ችግኝ ቁረጥ፣ ለእኔ የሚሆን ልቁረጥ። ይሄ ዘር ያምራል፣ ያንን ዘር ንቀለው፣ ልንቀለው እያልኩ ብፎክርም፣ እኔም ቅንጣት ዘር ነኝ አንተ የተከልከውን ሊቀጠፍ አልችልም። እስቲ ልጠይቅ የዓለሙ ያ የዓለም ገበሬ የምድሩ ዘር ሁሉ ባንተ እጅ ነውና የዘራርን በቅሏል ጎተራ ሳይወድም ጣለው ንቀልና አንተን ላዝ ቀርቶ ቀና ብዬ ላይ ድፍረትን ባይኖረኝ የዘራውን ሁሉ እየተቋጠርን የምናልቅ መስሎኝ ያንተን ልፋት መና ከንቱ ሆኖ ታየኝ። እባክ ፈጣሬ እባክ ፈጣሬ እባክ ኤልሻዳይ ዘር ዘር የሚባለው ዘር የሚባለውን ካይናችን ካይናችን ሥር ጣል። እኛ ፍጥሮቶች ተዋደን እንድታይ። እባክህ እባክህ ፈጣሪ እባክህ ፈጣሪ በፈጠርካት ምድር ድንበር አበጅተህ የኔ ነው ተባብለን የኔ ነው ተባብለን የኔ ነው ተባብለን አድረናል፣ ሁሉ ያንተ መሆኑን ዘንግተን ሁሉ ያንተ መሆኑን ሁሉ ያንተ መሆኑን ዘንግተን ከኖርን ብዙ ዓመት ሆኗል። ትእዛዝ አይሁንና ከበራ ወጠናል። ምናል ብትመጣ ላፍታ ብትመልሰን በምድርህ አይደል ወይ ዘር ያማረጥ ቀን ቀን ምንጋጨው አርሰን በተጋጨን ቁጥር ምናመሸው ቀኑን ምናነገው ሌቱን አልቅሰን አልቅሰን እባክህ ፈጣሪ እባክህን በባቢሎን ምክንያት ኃጢአቶቹ በስቶ ቋንቋ ልሳናችን ለይተህ ቃኝተሃል። ግድ የለም። አሁን ግን ቋንቋችን ቋንቋችን እንቀማን እንዳንደርስብህ ግንቡ ይሻልሃል። እባክህ ጌታዬ፣ ባክ ጌታ ሆይ መጮሁ ደክሞናል፣ መጮሁ አቅቶናል፣ መጣራት አቃተን። ተዋደዱን እንዳልከን፣ ተፋቀሩን እንዳልከን መስማማቱን አጠን። በአምሳልህ ተፈጥረን አምሳልህ እንሽጠን ለዘር ለቀለም ሰጠን አንተን ልናከብር ከብር የፈጠርከንን አንደበት ተዘጋ። አንተን ዘንግተናል። ውዳሴያቸውን ሁሉ ዛሬ ዛሬ ሆኗል በነጋ በጠባ። እባክህ ፈጣሪ በፈጠርካት ምድር ድንበር አበጅተን የኔ ነው የኔ ነው ተባብለን አድረን ያ ሁሉ መሆኑን ዘንግተን ከኖረን ብዙ ዓመት ሆኖናል። አንተን ላዝን ቀርቶ ቀና ብዬ ላይ ድፍረትን ባይኖረኝም የዘራውን ሁሉ እየቋጠርክብኝ የምናልቅ መስሎኝ ያንተን ልፋት መና ከንቱ ሆኖ ታየኝ። ከባርነት ጫጉላ ከግርድና ማጀት ናውጣ ተብዬ የተጠራሁበት የተቀባሁበት የተመረጥኩበት የልቤን ከነዓን በነፍሴ ሰሌዳ በደም ቀለም ጽፌ እንደ ኢያሱ ካሌብ ከነዓን ወረድኳት የሞት ውሽንፍሩን በባህር አልፌ ፈርዖን ሞኝ ነው ተከተለኝ ነበር ተከተሎኝ ነበር፣ በግዞት ማድጋ መልሶ ሊግተኝ የምሬን የምሬት ሰፍነጉን! ተመለስ እያለ እየጎተጎተኝ የፎከራ ሰልፎን የትንቢት ፈረሱን። እናም እንደዚህ ነው፣ እናም እንደዚህ ነው። በሰው መንገድ ቀንተው በሄድኩበት ዱካ እንሂድና እንሂድና አስቀረው ብለው የፎከሩ፣ ባህሩ ተከፍሎ መልካሙን ስሻገር መንገዱ በላቸው ውሃ ሆኖ ቀሩ የው በኔ ቀዬ ይኸው በእኔ ቀዬ የሰው መንገድ ጥጉ ለእነሱም የሚሆን እየመሰላቸው በሰው መንገድ ቀንተው ከመንገድ ያስቀሩኝ መንገድ የጀመሩ እንደ ፈርዖን ጦር ቀይ